ከውጭ ጋራ የሌላችሁ ሰዎች ናችሁ እኮ የሰው ትዳር እያፋታችሁ ያላችሁት ማለት ነው። ምሰማሽ መስሎሽ ነው? የሰው ባል ላይ ፍጥ ብላችሁ የምትቀመጡ ሴቶች ማለት ነው። አመሰግናለሁ። የሰው ባል ላይ ፍጥ ብላችሁ የምትቀመጡ ሴቶች ማለት ነው። እንዲ እኔ ጋ ብትኝ ማለት ነው፣ በርበሬ ማለት ነው፣ ከሰላይ አራግፌ አቃጥልልሽ ነበር። የምሬን ነው ምላችሁ። እንዲ ቅጥል ነበረ ማደርግሽ፣ እዛ አስጣጥንሽ ነበረ እንጂ እናንተማ ገብም የሚያደርጋችሁ ነገር ያለ አይመስለኝም። የሰው ባለ ይፈጥ ብላቸው የሰው ትዳር የምታፋቱ ልጆችን ያላባት ለም እንደ ልጆችን ያላባት ያለ እናት እንዲያሳድጉ የፈረዱብን የእኔ ባል እንኳን በእንጨትም አይነካሽም። የምር እሱ ከመጣደሽም አወሰጁ ገብርኤልን። የምር ነው ምላችሁ። ከዛ በተረፈ ማለት ነው አላችሁ አደል እንዴ? የሰውን ትዳር እያፋታችሁ የሰውን ትዳር እያፋታችሁ በየቤቱ እየሄዳችሁ ሰላም የሌላችሁ የራሳችሁን ኑሮ መኖር የማታውቁ የሰውን ኑሮ የምታፈርሱ ሰው በሰላም ሲኖር እራሱ ስታዩ አይናችሁ ደም የሚለብስ ስንቶቹ ትዳር ነው በሰው ወሬ የተፋታው? እግዚአብሔር እኔ ምሬ ነው ምላችሁ። እኔ እኔ የምናገረው ልግ ስለ እኔ ባል ክፉ ማንም ሰው እንዲያወራኝ አልፈልግም። ስለ እኔም ደግሞ ለባሌ ማንም ሰው ሲጀመር አይፈቅድልሽም እንድታወሪለት እንኳን ቁጭ ብለሽ እንደሱ ልታወሪው አይደለም፣ ኔቨር ስለምንም ጉዳይ እንኳን ልታወሪ ፍቅም መንገድ አይሰጥሽም። አላችሁ አይደል እንዴ? መቀመጥ እንኳን የማትችሉ የሰው ሰላም እንኳን የማትወዱ የሰው አናት ለፊን ጥሪ ያላችሁት፣ አመሰግናለሁ። ኧረ ተረጋጊ። አልረጋጋም፣ ዝም በሉ። አሽቃብጤውላ ዱባይ ላይ እስኪ በደህና ትዳር ይዞ የተቀመጠ ሰው ትነግሩኝ። እንደው በቁጥር እኮ ነው ያሉት። ሌላው ተፋቶ ወልዶ ተፋቶ ወልዶ ተፋቶ ወልዶ ደግሞ ወልዶ እኮ ነው ተፋቶ ወልዶ፣ እግዚአብሔርን የምሬን ነው። በተለይ ዱባይ ላይ። በስመ አብ ወመንፈስ ቅዱስ ምን ማፋታት? ስራ ፈትተሽ ቁጭ ብለሽ ትዳር ማፋታት! ባለትዳር እንደሆነ እያወቅሽ ተገልብጠሽ ትተኛለሽ። እውነት የምሬን ነው። ባለ ትዳር ወንዶች እኮ ድሮ እኮ እግዚአብሔርም ማንም ሰው እኮ አይፈልጋቸውም። እንዳውም ደብቀው እንደዚህ ቀለበታቸውን አውልቀው አስቀምጠው ነው። ያሁኖቹ ግን፣ እያወቁ ሴቶቹ፣ እግዚአብሔር የምሬን ነው፣ እያወቁ ባልየው ሚስት እንዳለው እያወቁ ሚስትየው እንትን። እንዳውም መቶ ፐርሰንት ወንዶች ጋር ነው ያለው ይሄ፣ እንጂ ሴቷ እንዳውም እንትን አትልም። እዚህ ሀገር ላይ ማለት ነው። አላችሁ አይደል እንደ እናንተ የሰው አናት ላይ ቁጭ ብላችሁ ጎንፎ የምትሰሩት ሂሉንታ የሌላችሁ ሂሉንታ አቢስ የሆናችሁ ከንቱ የሆናችሁ። እኔ አንዷ ልጅ አረብ አግብታ አረብ ነው ያገባችሁ፣ ጓደኛዋ ናት። ከዛም ጓደኛዋ ናት። አረብ ደግሞ ታውቃላችሁ፣ ብዙ ጊዜ ሁለት ሶስት ያገባሉ፣ ችግር የለባቸውም። እና አግብቷት ሁለት ነው ሶስት ልጆች ወልደዋሉ፣ ከአረብዋ ጋር ማለት ነው። ሶስት ልጆች ወልዶ የጓደኛ አይናት ብላ ሚስጥሩንም ንም ኤቭሪቲንግ ታወራታለች። ከዛ ጓደኛ ባልየው ንካ እንትን ተፈራርሙ ንካ አስረው አገኘቻቸው አገባው ብሎ ነው የነገራት። ማን ጓደኛሽ አስባችሁታል? ይህን ያክል ድረስ ነው ህሊናችንን የምንሸጠው እኛ እኮ እግዚአብሔርን የምሬን ነው። በተለይ እኛ ሴቶች ማለት ከዛ ብትር በውጡ ከቤት ምድረ ቅንቅናም ምና ቅንቅና ሙላ ቅናታም ስታዩ እንደማችሁ የሚን ተከተከው ውጡልኝ። ብትኖሩም ባትኖሩም አጠቅሙኝም፣ ለአመት ላይ ወረድ እያላችሁ ወረድ በሉ። ግፈኞች እኮ ናችሁ እኮ ድሮ። እናንተ እኮ ፊት ቢሰጣችሁ እኮ ማለት ነው የሰው ጓዳ ገብታችሁ ነው እናንተ እኮ ማለት ነው በርብራችሁ የምትወጡት። ጭራሽ ሁለት ሰውዬ እንኳን ተነሽ ልብስ አሳይኝ ማለት ጀመራችሁ።

ማለቱ ውሻ ማለት ነው። አንቺ ማለሽ አይደል እንዴ? በነገራችን ላይ ውሻ የሚጮው ከኋላ ነው እንጂ ከፊት አይደለም። ፊት ለፊቴ ሆኖ እኔ እኔ ጀግና ነው የምለው ሰው። ምን አይነት መሰላችሁ? እኔ ጋ መጥቶ ፊት ለፊቴ የተናገረኝ ሰው፣ ከዛ ውጪ ሽንታም ነው። አሁን ይሄ ወንድ ነው? አሁን ወንድ ነህ? ቆርጠጣለው ገብርኤልን የምሬነው ነው አይጠቅምህም አይጠቅምም ወንድነት ይሄ አይደለም። ወንድ ማለት ኩሩ፣ ጀግና፣ ኮስታራ ለእህቱ፣ ለእናቱ፣ ለሚስቱ መከታ የሚሆን ወንድ ነው። እንዲህ ጅልጥልጥ ወንድማ አንፈልግም። አምሶሪ፣ እኔ በእንጨትም አልነካህም፣ ገብርኤል እኔ ምሬ ነው። ብትጠበሱ ላትሸትም አንተ። እኔ ሴት ልጅን የሚሳደብ ወንድ ሽንታም ወንድ ነው። ደፋህ ነበር ባገኝ። ብትኖርም ባትኖርም ማለት ምንም ነው አንተ። ለምታገባ እንደው እንደው እኔ ገብርኤልን እኔ ወንድ ልጅ ቀበቶውን ጠበቅ ያላደረገ ወንድ ልጅ አንድ በሉ። ሁለተኛ ነገር ደግሞ ለሴት ልጅ ክብር የሌለው ወንድም ባናት ተተከልኩ ምን አገባኝ። እውነት ሺቲ ልበስ እኔ እኔ ማርያምን ነፃ ሰጠሃለሁ። ሺቲ ልበስ አንተ ይልጥ ዶድሮ ሴት ልጅን አይናገርም። ሴት ልጅን አይመጣም። ገባችሁ የዘንድሮ ወንዶች ደግሞ ማለት ነው፣ አንዳንድ ወንዶች ሲጀመር ስለ ቀበቶ የታወቁና ማለት ነው። ቀበቶ አትለብሱም ሲጀመር እናንተ ቀበቶ እራሱ እኮ የላችሁም። ለዛ ኮነ ሙድም የላችሁ ምን ያልወዳችሁም። ያስመረጥሻለው ያንቺ አልበቃ ብሎ ደግሞ እኔ ተጨምሬ ቻፕስቲክ ከንፈሬ ልቀባ እኮኔ አመዱሽ አመዱ ሁነሽ ማለት ነው፣ ከጫካ የወጣች አይጥ መስለሽ የምትወጪ። ያልበቃ ብሎ እኔ ተጨምሬ እኔ ቻፕስቲክ ልቀባ እኮ። መጽሐፍ ቅዱስ መቤቴን አልወድም እኔ። ፈጣሪዬ ግን እውነት በአንዳንድ ነገር አድሎኛል። እውነት በጣም አመሰግነዋለሁ። አልወድም ዋሳፕ በሉ። ሲጀመር ኢትዮጵያውያን እንኳን ተው ነው በጣም ይሻላቸዋል። የምር አያምርባችሁም። ሲጀመር ኩል በሉ ምን በሉ ሜካፕ በሉ ምንም፣ እንደው ሆማኔሯም ትሻላለች። እንደ ድንገት እንደ ውድ ውድ አሱ ነው እንደ አላሽምን፣ እውነት እውነቱ ነው። ከዛ ውጭ ይሄ ቅንድብ የምትቀነደቡት ነገር እዚህ ጋር የምትቀቡት እዚህ ጋር እንደው ቢቀርባችሁ ይሻላል። አይጥ ራሱ ታምር ያለች እኮ እውነት፣ የምሬን ነው። ወይ አቀባቡን እንኳን አታውቁ፣ ተበድራችሁ ነው የምትቀባቡት። እንደው እኮ ሰው እኮ ፊቱን አመሳስለው

ገብሬልን በጣም ቅልጥፍ አድርጌ ነው ኦሮምኛም አማርኛ የማውቀው። እኔ ድንግልን የምሬ ነው ምላችሁ፣ በጣም ፐርፌክት ነኝ። ኦሮምኛም አማርኛም ስለማራው ለምስሎቹ ነው በጣም ጎበዝ ነኝ። ሁለቱንም ፐርፌክት ነኝ። አረብኛ እና እንግሊዘኛ ባላቅም። ቴንኪዩ ማሪ ፍቺ ኑ ናስሩኛ፣ ኑ ናስሩኝ። እናቴ እኔ ቁጭ ብዬ ለመሰራት ምን ያክል እንደተንቆራጠጥኩ እኔ ነኝ የማውቀው። ኑ ስሩኝ፣ ኑ ስሩኝ። ቤት ካዘናችሁልኝ፣ ምን ታካብጃለሽ? ሌባ አጣፊ ጸጉር ውስጥ ጸጉር ሽጉኛ? እንዴ ካቱ እኮ የራሴ እኮ ነው፣ የሌላ ሰው መሰላችሁ እንዴ? የራሴ ጸጉር ድንግልን የምሬ ነው የምላችሁ። ቤዚ ትተው እንጂ እንደፈለግኩ ፈታ ልበል። እንደፈለግኩ ልውን ጸጉሬን ስፈልግ እሰራለሁ፣ ስፈልግ እትወዋለሁ፣ ስፈልግ ልብስ እለብሳለሁ፣ ስፈልግ አለብስም፣ ስፈልግ እቀይራለሁ። እንደፈለግኩ ፈታ ልበልበት። እኔ ማንም የሚመለከተው ሰው የለም። ብራ ብጠማ የሚያጠጣኝ የሚያበላኝ የለም። በጣም የሚያለብሰኝ የለኝም። ገባችሁ? አይመለክተ ቤታችሁ ቁጭ በሉ። ቤት ቁጭ ብያለሁ። ማንም መችሽ ከሆነ ጎ ሜክ ብሎክ እናገባኝ ነው። አልፈታም እንዲያውም አልፈታም። ህል ህልማ ግድግዳ ነው የማፈርሰው። እኔ በስራም ቢሆን በምንም ይሆን ሰው፣ ስለዚህ አም ሶሪ አልፈታም። አልፈታ ሂዱልኝ፣ ካልተመቻችሁ ሂዱ። ልታገቡኝ ምን ልታጩኝ ነው እንደ የመጣችሁት? ዛሬ ገና ደግሞ አዲስ ልብስ ለብሽ የመጣው ልትለኩፉኝ ነው? ዛሬ ገና ነው እንደው ከሽፎንና ከሽት የወጣውት ነው። ምን ችግር አለው? ዛሬ እንኳን እንደው ልብስ ቀይር ብታዪው። እኔ ምለው ምንድ ነው? ይሄ ምንድ ነው? መሳኑ ማን ነው የሚባለው? ምንድ ነው? ሁለት ሚስት ኑሮት አንደኛው የምትቀናባት ምናቃለሱሽማ ነው። አንቺ ውሽማና ውሽማና ሚስት ደግሞ ከመጀምሮ ነው የተገናኙት እነሱ እኮ አይዋደዱም አይገናኙም። ኖ ሁለት ሚስት አግብቶ በአንዱ ቤት በአንዱ ቤት አስቀምቶ እሷፍፀጉራስ የሚመቀኛኙት አሉ እንደዚያ አሁ በቃ የምትመቃኝ ምቀኛ ሆናችሁብኝ። አዲስ ልብስ ስለብስ አዊክ ነው የገዛችሁት። አሁን ሚኒፎርም አደረጋችሁት። እንደኔ የለበስኩትን ልብስ ሂዳችሁ የምትገዙት ሚኒፎርም ነው። ጎበና ጎበና ጎበና ነው የሚባለው መሳሉ፣ ጎበና ነው የሚባለው እንደ ንዶ አላቅም ማለት እኮ ነው። እኔ ጎበና በእንግሊዝኛ ጻፉ ሳው በቃ ታውኝ እኔን ነኔን ታውኛ። አሁን ጸጉሪ አድጓል እንዲ ከላይ መጥቶ ኩነ ወደ ታች ግፍ ያለው ማለት ነው። ጸጉሪ ጸጉሪ ላይ አሽ አትበሉ የኔ ጸጉር ማለት ማለት ዊግ አይደለም፣ አይሸትም ዊግ እየለበሳችሁትም አላችሁ ማላችሁ አይደል እንዴ አንድ ወር ሙሉ አስቀምጣችሁ ግምንት ምን ትምትሉት? እኔ ምን በነኝና ነው በራሴ ጸጉር አንድ ሳምንት ተቀመጠና፣ ሃዊ ጸጉሪ ሽንፍጭ አልፈታ አልፈታ ይቀመጥ እንዳው ማሊ ሰራይ ነው ነገ ደሞ እንዴ ይዶ መሰራቱን እኔ ገንዘቡ አይደለም። ይዶ መሰራቱ ራሱ እንዶ እንትን ነው የሆነብኝ። በጎገር ሰርቻ እናንተ እኮ የዋ እኔ ወደ መሲ ሊደፉኝ ነው፣ ሊደፉኝ ነው። ገብርኤልን የምሬ ነው ምላችሁ፣ ሊደፉኝ ነው። አቃጥሎ ድፍት ሊያደርጉኝ ነው። ኮሜንታተሮች ማለት ነው። በቃ ለምን ኖረች ነው መሰለኝ። እች ያለች ሁለት ድራ ምናት ወር ሆኖታል። ገብርኤልን የዛሬ ሳምንት ነው የተሰራው። ሲጀመር ወር ቢሞላ ውስጥ ምን አገባሽ አንቺ፣ አጨብጫቢያ አንቺ ማላደን እንደ ወር ሙሉ ተከማችቶ የተቀመጠው ታካብጃለሽ። እንደ እኔ ስተሰርቸው ነው ሽሩባ አይ ንፋስ እየገባው ነው፣ ንፍስ ንፍስ እያለበት። አንቺ ያለሽ አይደል እንደ አምከሽው ያስቀመጥሽው ምንድን ነው እናንተ? የኔ ሲሆን ነው የሚገርመው። በቃ በብሬ የተሸከምኩት እኔ፣ የሚያቅፈኝ ባሌ እሱ ራሱ አላለኝ። ምን አገባችሁ? መችን የተሰራ ነው

አንቺ ባልታዛር ነው ጣውንት ምንድን ነው ጣውንት ምራት አይደለም አይደለም ጤንነት መሳኑ መሳኑ ነው ውሽማ ነው ውሽማ ያልታው ወቀች ድብቅ ናት፣ ሰ ውሸታሟ ናት። መሳኑ ማለት ውሸታሟ ናት። ይሄ እኔ እያልኩ ያለውት ግን የሚተዋወቁ ሁለቱ ማነ፣ ጎበና ገበና ነው ጎመ፣ እኔ ወደ ታች እያነበብኩት ነው። ወደ ላይ ነው። ጎመና ነው ጎበና ነው የምትሉት?

ላቭ ሚ ጎ አውት ዶንት ሲት ሄር ሁ ኮል ዩ ኦኬ። ዶንቆሮ ብላችሁ የምትሳደቡ መሀይም ናችሁ። መሀይም ማለት ነው ምንም የማታውቁ የሰው ልጅ ዶንቆሮ አይባልም። የሰው ልጅ ዶንቆሮ አይባልም፣ ነውር ነው። እሺ ዶንቆሮ ብላችሁ የሰው ልጅን ከምትሳደቡ በቁማችሁ ብትሞቱ ይሻላችኋል። እኔ አልሳደብም። ዶንቆሎ አይደለም። እኔ ብሞት ብሞት ዶንቆሎ ብዬ ሰው አልሳደብም። አይባልም፣ ነውር ነው። ወደሽም ጠላሱ ዶንቆሎ ብሎ የተሳደበ ጋህነብ ይገባዋል ነው የሚለው። እውነት የምሬ ነው፣ ይገባዋል። ሁለተኛ ነገር ደግሞ በጣም በጣም ብዙ ፍርድ ነው ያለው። ዶንቆሎ አይባልም፣ ጨርቃም አይባልም። ዋ ከገባህ ግባህ። እውነት የምሬ ነው። እንዲህ ብላችሁ ከምትሳድቡ ሞታችሁ ምረጡ። ሲጀመር በቁማችሁ ሙታችሁ ይል እንደ ደንቆሮ አይባልም። እውነት አይባልም። የምፈልገውን እጅ አለኝ እግር አለኝ። የሌለውም አመስግኖ እየኖረ እኔ የማላመስግኖ ማንኜ ነው ምንኜ ነው? አላማርረውም። አምላኬም በጣም እወድዋለሁ። በጣም ነው ወደው አምላኬ እንደ እኔ ኃጢአትና ብደልሳውን እንደ ቸርነቱ የሚያኖረኝ ውዱ አምላክ ስላለኝ